እያለቀሳችሁ በታያችሁበት ሰፈርና አካባቢ እየሳቃችሁ የምትታዩበት ጊዜ ይፍጠንላችሁ። እየከሰራችሁ የታያችሁበት ሰፈር ላይ እንደገና ትርፋማ ሆናችሁ የምትታዩበት ጊዜ ይሁን። ተጨንቃችሁ በነበረበት አካባቢ እዛው እነዛው ሰዎች እያዩ ጠላቶቻችሁም ወዳጆቻችሁም እያዩ እያረፋችሁ የምታዩበት ጊዜ ይሁንላችሁ። ሰላም አታችሁ በነበረበት አካባቢ ሰላምን ይስጣችሁ። ባዶ በነበረበት አካባቢ ላይ እግዚአብሔር ሙላትን ይስጣችሁ። ከፍታችሁ ብቸኝነት ውስጥ በነበራችሁበት ቦታና አካባቢ እዛው ቦታ ላይ እግዚአብሔር ታሪካችሁና ሕይወታችሁ ለውጦላችሁ ተከባችሁ ደግሞ በሰዎች ታጅባችሁ የምትታዩበት ጊዜ ይሁንላችሁ። እንቅልፍ አታችሁ በታወቃችሁበት ሰፈር እግዚአብሔር አምላክ በእረፍትና በእንቅልፍ ይባርካችሁ። ባዶ በሆነ ነገር የታወቃችሁ ሰዎች፣ በለቅሶ በኪሳራ የታወቃችሁ ሰዎች፣ አሁን ጊዜው ተቀይሮ ያዩአችሁ ሰዎች ሀሳባቸውን ለውጠው፣ ስታለቅስ ነበር አሁን ስትስቅ እያየናት ነው፣ ሲያለቅስ ነበር አሁን እየሳቀ ነው ይባልላችሁ። እንዲህ የምትባሉበት ጊዜ ይፍጠንላችሁ። ወዳችኋለሁኝ። ተባረኩ።